አላቆመም እንግዲህ፣ እየቀጠለ ነው የሚገኘው። ነቃ ነቃ በሉ ባካችሁ፣ ነቃ በሉ። የሐዋርያት ስራ በጣም ደስ የሚል ክፍል ነው። እየፈጠንኩ ያለው ክፍሉ ታሪክ ስለሆነ የሚሰማ ነው እንጂ ብዙ ልክ እንደነ ቅዱስ ጳውሎስ መልእክታት ትርጓሜ ያለው አይደለም። ይሄ የሚሰማ የምንሰማው፣ ደግሞ አንዳንድ ክፍሎች ላይ ደግሞ የበለጠ እየተረዳ የምንሄደው ስለሆነ ምን ተፈጥሮ ነበረ፣ ምን ነበር የሆነው የሚለውን በደንብ እያስተዋላችሁ ትሄዳላችሁ። ለዛ ነው ምንፈጥ ነው። እሺ፣ ስለዚህ ምዕራፍ አምስት ላይ እንግዲህ ቅዱስ ሉቃስ ለቴዎፍሎስ እየጻፈለት ነው። ይህንን ቅዱስ ሉቃስ የጻፈው ሮም ሆኖ ነው ብለናል። በዋሻ ውስጥ ሆነው ዋሻ የምንለው የተከራዩበት ቤት ውስጥ ለሁለት ዓመት እንደ እስር ቤት የሆነበት ግን በገዛ ገንዘባቸው የተከራዩበት ቤት ውስጥ በተያዙበት ሰዓት ላይ ከቅዱስ ጳውሎስ ጋር ሆኖ የጻፈው መልእክት ነው። ቅዱስ ጳውሎስ በዚህ ሰዓት ላይ ለሌሎቹ መልእክት እየጻፈ ነው። ለአስተማራቸው፣ ለመከራቸው መልእክት ይልካል። ሉቃስ ደግሞ ምን እያደረገ ነው? ለቴዎፍሎስ ለሚባለው ወዳጁ ምን እያደረገለት ነው? ይህንን የሐዋርያ ስራ እየላከለት ነው፣ ምን ምን እየተፈጠረ እንደነበረ። ስለዚህ በዚህ በምዕራፍ አምስት ላይ አንድ በጣም አስገራሚ የሆነ ነገር ተፈጸመ ማለት ነው። አስገራሚ ነገር ለምሳሌ ቅዱሳንን የሚሰድቡ ሰዎች፣ ቅዱሳንን የሚንቁ ሰዎች፣ የእግዚአብሔር የሆኑ ሰዎችን የሚያጥላሉ ሰዎች፣ እግዚአብሔር አምላክ የመረጣቸውን ሰዎች በጣም የሚያዋርዱ ሰዎች ይህ ዕጣ ክፍል ይደርስባቸዋል። በዚህ ክፍል ውስጥ አለ፣ ስሙት። ሃናኒያ የተባለ አንድ ሰው ነበረ። ሚስቱም ሰጲራ ትባል ነበረ። ሃናኒያና ሰጲራ ተብሎ ይጠሩ ነበረ። ከሐዋርያት ጋር መቀላቀል ፈለጉና መሬቱን ሸጠ ከሚስቱ ጋር ተማክሮ የዋጋውን እኩሌታ አስቀረ። ምንድነው የተመካከሩት? ምናልባት ችግር ቢገጥመን ቆፍረን አውጥተን እንጠቀመንባታለን ምናምን ብለው ምን አሉ ማለት ነው። ሐዋርያት ሰው ናቸው አይደለ? ሐዋርያት እኮ ሰው አደሉ? ሰው እኮ ናቸው። ስለዚህ አያዩማ። የሚመለከተው እግዚአብሔር ነው። ስለዚህ ሐዋርያት ሰው ስለሆኑ አያዩ። ስለዚህ ምን እናርግ አሉ። እኩሌታውን እንቆፍርና እንቅበሩ አሉ። ያን ነገር ከማድረጋቸው በፊት ገንዘቡ ማን ነው? የራሳቸው። መሬቱ ማን ነው? የራሳቸው። ሰው የራሳቸው የነበረው ሸጠው፣ ሁሉንም ሸጠናል ብለው ለመውሰድ ግን ግማሹን፣ የሆነ ነገር ቢመጣ ምናም ብለው ደበቁ ማለት ነው። ልክ አሁን አንዳንዴ እንደምታየው ቲክቶክ ላይ ስጡ የተባሉት ለሁሉም ሰው ነው የሆነ ገንዘብ ይሰጡና ይረዱና ባህሪያ ማድረግ የሚፈልጉ አይነት ሰዎች አይታችሁ ከሆነ ድሮም እኮ እነዚህ እንትኖች እኮ ቄሶች ምናምን እኮ አላምናቸውም እነዚህ ሌቦች ምናምን የሚሉ አይነት ሰዎችን አይታችኋል። በድፍረት የሚሳደቡ እንደው ከአፋቸው ለሚወጣ ቃል ትህትና የሌላቸው እንደው፣ እነዛ እኮ ሰርቀው እንኳ ቢሆኑ እንኳን እነዚህ ሰዎች የሰጡትን ነገር በምድር ላይ ምስጋና የሚጠብቁ አይነት ሰዎች እግዚአብሔር አምላክ ሌላኛውን የሰማዩን ስጦታቸውን የሚያጠፋባቸው የምድር ዝና ብቻ የሚፈልጉ አይነት ሰዎች ሰጪዎች አሉ። ለመከበር ብለው ለመወደድ በሰው ፊት እሷ ሰጪ ናት፣ እሱ እኮ ሰጪ ነው እሱ ከእግዚአብሔር ቤት የሚያሰራ ነው እንዲባልላቸው እልል የሚባልላቸው ልክ እንደናቶ እንደ እናቶ ጋሽ ጸጋዬ አይነት ሰዎች እሺ እንደዛ ማለት ነው ስለዚህ ሀናንያ የተባለ አንድ ሰው ነበረ ሚስቱም ሰጲራ ትባል ነበር መሬቱን ሸጠ ከሚስቱም ጋር ተማክሮ የዋጋውን እኩሌታ አስቀረ የዋጋውን እኩሌታ አምጥቶ በሐዋርያት እግር ስር አስቀመጠ አሁን ጥያቄ መጣ ጴጥሮስ ሀናንያ ሆይ አለው መንፈስ ቅዱስን ታታልለው ዘንድ የመሬትን ዋጋ ከፍለ ታስቀር ዘንድ ሰይጣን በልብህ እንዴት አደራል? ምን አለው? ምን ሰይጣን እንዴት በልብህ አደረ? የት አየው? ጴጥሮስ ሰው አለ እንዴ? ጴጥሮስ ሰው ነው። በሁሉ ቦታ እንዴት መገኘቻል? እነሱ ሲቀብሩ ሲደብቁ ምናምን እንዴት አወቀ? ገና እኮ አምጥቶ ሲሰጠው ምን አለው ጴጥሮስ ሐናንያ፣ ወይ መንፈስ ቅዱስን ታታልል ዘንድ ይህ አናን የተባለው መንፈስ ቅዱስን ያታለለው ያታለነው ሐዋርያትን ነበረ። ሐዋርያትን መንፈስ ቅዱስን ሐዋርያትና ነገር ግን ጴጥሮስ ሲናገር እራሱን በመንፈስ ቅዱስ ቦታ ወክሎ ተናገረ። ምን አለ? እንዴት መንፈስ ቅዱስን ታታልል ዘንድ የመሬትን ዋጋ ከፍለት ታስቀር ዘንድ ሰይጣን በልብህ እንዴት አደረ አለ። ጥንቱን ሳሸጠው ያንተ አልነበረም? እንዲህ አለ። ይህ ነገር በልብህ ለምን አሰብክ? እግዚአብሔርን እንጂ ሰውን አላታለልክም አለው። እሱ የመሰለው ሐዋርያትን ወይም ሰዎችን የሚያታልል ነው። ግን እነዛ ሰዎች የእግዚአብሔር እንደራሴዎች፣ የእግዚአብሔር ተጠሪ፣ የእግዚአብሔር አምላክ ከፊቱ የቀደሙ ስለ እርሱ መንግሥት የሚናገሩ እግዚአብሔር አምላክ የመረጣቸው ናቸው። እነሱን ማሳደድ ክርስቶስን ማሳደድ ነው። እነዚህን መስደብ ክርስቶስን መስደብ ነው። እግዚአብሔር የመረጣቸው ማንቋሸሽ እግዚአብሔር ማንቋሸሽ ነው፣ እግዚአብሔር አምላክን መናቅ ነው። ስለዚህ ምን አለው? ሰውን ሳይሆን እግዚአብሔርን እንጂ ሰውን አላታለልክም አለው። ሐናንያን በሰማ ጊዜ ወድቆ ሞተ። ስለዚህ ቅዱሳንን የሚያታልሉ፣ ጻድቃንን የሚያታልሉ አፋቸውን የሚከፍቱ የሚሳደቡ ሞት በላያቸው ያለ። ጽኑ ፍርሃት ሆነ፣ የሰሙት ሁሉ ፈሩ። ከነርሱ ጎልማሶች ተነስተው ገነዙ፣ ተሸክመው ወስደው ቀበሩት፣ ቀበሩት። አንዳንዴ ለጽድቅ እንሰራዋለን ብለን የወጣነው ነገር ሞታችን ይሆናል። ለምሮው ገዳሚ ሄድሽ ስትባል እኔ እንጃ እንደው ገንዘብ ያለው ባለሀብት ቢሰጠ ምናምን ይሰጣታል፣ ችግር የለውም። ግን ያ ገንዘብ ያለው ባለሀብት ሰላሟን ይነሳታል። ለምሮ የመጣ እንደው የሆነ እውቀት የሚገለጥልን ይሰጧል፣ ግን እውቀቱ መጥፊያ የሆነ ስለዚህ፣ አንዳንዴ በእግዚአብሔር ቤት የምናደርገው አገልግሎት ለመልካም ነው ብለን ያሰብናቸው መጥፊያችን ጭምር ይሆናል። ሐናንያ ሚስቱም ማንም ሳይነግራቸው ማንም አምጡ ሳይላቸው መሬቱን የሸጡት በፍቃዳቸው ክርስቶስ ጋር የክርስቶስ ሐዋርያት ጋር ሄዱት በፍቃዳቸው፣ ገንዘቡን ያሉት በፍቃዳቸው። ግን መሬት መሸጣቸው ለሞታቸው ሆነ። ለምን ዋሽተዋል። አላ ንጹህ መስዋዕት የለውም። የሐሰት መስዋዕት ነው። ውሸት የተደባለቀበት መስዋዕት እምነት የጎደለው መስዋዕት ነውና ይህ ከሆነ ከሶስት ሰዓታት በኋላ ባሏ ከሞተ ከሶስት ሰዓታት በኋላ ሚስቱ መጣች። ባሏ የሆነውን ሳታውቅ ገባች። ምንም ነገር አታውቅም ነበረ። ጴጥሮስ ልክ እሷ ስትገባ እንደዚህ አላት። እስኪ ንገሪኝ አላት፣ መሬታችሁን የሸጣችሁት ይህን የሚያህል ነውን ብሎ ጠየቃት። እርሷም አዎ እንዲህ ነው አለችው። ጴጥሮስም እንግዲህ የእግዚአብሔር መንፈስ ትፈታተኑ ዘንድ እንዴት ተባበራችሁ አለ። የተፈታተኑት ሐዋርያትን ነው። ግን ቅዱስ ጴጥሮስ አሁንም ደግሞ ለእሷ ምን አላት? የእግዚአብሔርን መንፈስ ትፈታተኑ ዘንድ እንዴት ተባበራችሁ? እነሆ ባልሽን የቀበሩ ሰዎች እግሮች በር ላይ ናቸው፣ አንቺን ይወስዱሻል አላት። ባሏን ቀብረው የመጡ ሰዎች ገና ወደ ውስጥ አልገቡም፣ አልዘለቁም። ጴጥሮስ ቤት ውስጥ ነው ያለው። ከደጅ ወደ ውስጥ ገባች ነው የሚለው አይታችሁ ከሆነ ነገር ግን በደጅ አሉ። እነዛ ቀብረው ገና አልመጡም፣ ነገር ግን በደጅ አሉ። ስለዚህ እነዚያ ይወስዱሻል አላት። ያን ጊዜ ከእግሩ በታች ወድቃ ሞተች። አሁን ይህንን ጴጥሮስ ነው ያደረገው? እግዚአብሔር አምላክ ነው ያደረገው? ነገር እነዚህ ሁለት ባልና ሚስት ለመሞታቸው ከአንደበቱ ቃል ያወጣው ጴጥሮስ ነው እግዚአብሔር አምላክ ነው ይህን ይናገር ዘንድ እግዚአብሔርን ያዘዘው ጴጥሮስ በራሱ ነው የተናገረው ጴጥሮስ እንደዚህ እንደዚህ ያደረጉትን ሂድና ተናገራቸው ብሎ እግዚአብሔር ነግሮት ነው ወይንስ፣ ጴጥሮስ ከራሱ ከልቡ አመንጭቶ ነው የተናገረው? እግዚአብሔር ነው የነገረው ወይንስ ደግሞ ጴጥሮስ ከልቡ ነው የተናገረው? እየሰማችሁት ነበረ፣ እየሰማችሁ ነበረ። እግዚአብሔር አምላክ አለው የሚላለ አለ አለ። እግዚአብሔር አምላክ እንደዚህ አለ፣ እንደዚህ በላቸው፣ እንደዚህ አርጋቸው፣ እንደዚህ ቅጣቸው፣ እንደዚህ ግደላቸው ብሎ እግዚአብሔር አምላክ ተናግሯል ተናግሯል እዚህ ላይ ተናግሯል። አልተናገርም አላለም። ጴጥሮስ ልክ ባልሽን እንደወሰዱት ይውሰዱሽ ብሎ ሲናገር እግዚአብሔር እንዲበላት የሚል ጽሑፍ አለው እዚህ ላይ የለም። ይህን ቃል የተናገረው ማነው? ጴጥሮስ። ጴጥሮስ የተናገረውን ቃል ግን ማናጸናለት? ማናጸና? ክቡራን ማን ያጸናው? እግዚአብሔር። ለምን? የእግዚአብሔር ሰው ስለነበሩ ፍጡር ውስን ነው። እውነት ነው። እግዚአብሔር አምላክ ሲፈቅድ ግን ጴጥሮስ በዛች ቤት ተሰብስቦ ባሉበት ቦታ ላይ እዛ የሚከናወነውን ነገር ግን ተመለከተ። ስለዚህ የቅዱሳን ቃል የእግዚአብሔር ቃል ይሆነ፣ በእግዚአብሔር የማይቻል ነገር የለምና። ስለዚህ ያን ጊዜ ከእግሩ በታች ወድቃ ሞታች። ጎልማሶችን በገቡ ጊዜ በድኗን አገኙ፣ ወስደው በባሉ አጠገብ ቀበሩት። በአብያተ ክርስቲያናትና ይህን ነገር በሰሙት ላይ ሁሉ ታላቅ ፍርሃት ሆነ። በሐዋርያት እጅ ብዙ ዘንድ ተአምራትና ድንቅ ስራዎች ይሰሩ ነበር በማን እጅ በሐዋርያት እጅ በማን እጅ ነው ያለው በሐዋርያት እጅ ምን ይሰራ ነበር ድንቅ ተአምራቶች ማን ሰጥቷቸው ጸጋን እግዚአብሔር አምላክ ስለዚህ በቤተ መቅደስም በሰለሞን መመላልሻ በአንድና ነበሩ ህዝቡ እጅግ ያከብሯቸው ነበር ከሌሎችም የሚቀርቧቸው ዘንድ በአንድ እንኳን የሚደፍር አልነበረም በጌታችን የሚያምኑ ብዙ ሰዎች ይጨመሩ ነበር፣ ወንዶችና ሴቶች ብዙ ሰዎችም ነበሩ። በአደባባይ ያስቀምጧቸው ነበረ። ደግሞም በኢየሩሳሌም ዙሪያ ካሉ ከተሞች ብዙዎች ይመጡ ነበረ። የታመሙትን ክፉዎች አደጋ አጋንንት የያዟቸውን ያመጡ ነበር። ሁሉም ደግሞ ይፈወሱ ነበረ። ሁሉም ምን ይሉ ነበር? ይፈወሱ ነበረ። ሊቀ ካህናቱ አብረወት የነበሩ የሰዶቅያን ወገኖች ቀንተው በእነርሱ ላይ ተነሱ። እጃቸውን በሐዋርያት ላይ አነሱ፣ ያዟቸው፣ በህዝቡ ወይን ቤትም አስገቧቸው። የእግዚአብሔር መልአክ ግን በሌሊት የወይን ቤቱን ደጃፍ ከፍቶ አወጣቸው። ሊቀ ካህናቱ ተናደዱ። ልክ እንደዚህ ተአምር ሲደረግ ድንቅ ነገር ሲደረግ፣ ህዝቡ እየበዛ ሲመጣ፣ አንድ ክርስቶስን ገደለው ብለው ቀበር ነው ብለው ሲያስቡ እሱ ከሙታን ተነስቶ እንደዚህ እየበዙ ሲመጡ፣ ቁጥራቸው እየጨመረ ሲመጣ ምናምን ደነገጡ። ስለዚህ በጊዜ እነዚህ ሰዎች ማስቆም አለብን አሉ እና ምን አሉ፣ ወደ ወህኒ ቤት ወሰዷቸው። እንዲህ ባሏቸው፣ ሂዱ ወደ ወይን ቤት መቅደስም ግቡና ለህዝብን የህይወት ቃል አስተምሯቸው በማለት የእግዚአብሔር መልአክ በሌሊት የወህኒ ቤቱን ደጅ ከፍቶ አወጣቸው። እነሱ ያስሯቸዋል። የእግዚአብሔር መልአክ ደግሞ ሌሊት መጥቶ በሩን ከፍቶ ሂዱና ምን በሉ አላቸው። ሂዱ ወደ ቤተ መቅደስም ግቡና ለህዝቡ ይህን የህይወት ቃል አስተምሯቸዋሉ። ልክ ትምህርት ስንጨርስ ምንድን ነው የምንለው? እኛ ቃለ ህይወት ያሰማልን፣ የህይወትን ቃል ያሰማልን። መነሻ ቃሉ ከመልአኩ የተሰማ ቃል ነው። ለምን ስንል እያወራን ያለ ነው? የህይወት ቃል ስለሆነ ቃለ ህይወት ምን ይበልልን ያሰማን እንላለን። ይህ ቃል የምን ስለሆነ? የህይወት ቃል ስለሆነ ለዚህ ነው መልአኩ በሌሊት ከፈተላቸውና ውጡ፣ ወደ ምኩራብ ገብታችሁ ይህን የህይወት ቃል አስተምሩ አላቸው። ይህን በሰሙ ጊዜ ጠዋት ገስግሰው ወደ ቤተ መቅደስ ገቡና አስተማሩ። እነሱ ምን ማለት ጀመሩ? ማስተማር ጀመሩ። ሊቀ ካህናቱ ግን ከእነርሱ ጋር የነበሩ ግን ጉባኤውን ከእስራኤል ቤት ሽማግሌዎች ሁሉ ሰበሰቡ። እነሱ ጉባኤ አድርገው ከወህኒ ቤት ሊያመጧቸው ማለት ነው ክርስቶስ መልአኩ ልቆት ምን ብሏል? ሌሊቱ ነው፣ ከወህኒ ቤት አውጥቶ እነሱ እያስተማሩ ነው። እነዛ ማሰራቸውን ነው የሚያውቁት። አንዳንዴ የምንታሰረው እግዚአብሔር አምላክ ስለፈቀደ እንጂ እግዚአብሔር አምላክ ባይፈቅድ ማሰር የሚችል ማንም የለም። አንዳንዴ በጣም ወጥረው እጃችን እንዲህ በሰንሰለት ስላሰሩን አስረው የጨረሱ ይመስላቸዋል። እግዚአብሔር አምላክ ሲፈቅድ ምንም ነገር ሊከፈት ይችላል። ማመን ብቻ ነው የሚጠበቅብን፣ ሙሉ እምነት አንዳንድ ሰዎች ጎራዴ አንገት ላይ እንደዚህ ስላሳረፉና ስለገዘገዙ የሚቆረጥ መስሏቸዋል። አይቆረጥም፣ ካለ አይቆረጥም። ብረት የእግዚአብሔርን ቃል ሊቆርጣ አይችልም። ስለዚህ እግዚአብሔር ሲፈቅድ ነው ሁሉ የሚሆነው። ስለዚህ በአሁን ለማሰር የሚፈልግ መግደል የሚፈልግ ምን ማድረግ የሚፈልግ እግዚአብሔር ካልፈቀደለት የሚያደርገው ነገር የለም። ስለዚህ ይህን በሰሙ ጊዜ ጠዋት ገዝግሰው ወደ ቤተ መቅደስ ገቡና አስተማሩ። ሊቀ ካህናቱ ከእርሱ ጋር የነበሩ ግን ጉባኤውን ከእስራኤል ቤት ሽማግሌዎች ሁሉ ሰበሰቡ። ሐዋርያትን ያመጧቸው ዘንድ ወደ ወህኒ ቤት ላኩ አሽከሮቻቸውን። አሽከሮቻቸው ወጥተው በወህኒ ቤት አጧቸው። ተመልሰው ነገሯቸው፣ ወህኒ ቤቱ ዙሪያውን ተዘግቶ በቁልፍ ተቆልፎ አገኘነው አሉ። ቁልፍ አልተከፈተም። ወህኒ ቤቱ ሙሉ ለሙሉ እንደታጠረ ነው። አዲስ ነገር የለም። ወታደሮቹ በሩን ይጠብቁ ነበረ። እኛ ስንሄድ ወታደሮቹ የተቆለፈውን በር ከውጭ ያኔ ስናስገባቸው እንደነበረ ቆመው እየጠበቁ ነበረ። ነገር ግን ከፍተን በገባን ጊዜ ግን በውስጥ ያገኘነው ነገር የለም አሏቸው። በር ሳይከፈት ጠባቂዎች እንደቆሙ ነፃ የሚያወጣ አምላክ አለን። ከሞት ባህል፣ ከእስራት፣ ከእሳት እኛ እንመን እንጂ እግዚአብሔር አምላክ ድንቅ ነገር ያሳያል። ካልፈቀደ ማን ሊገለን ይችላል? ማን ሊያስረን? ሞትስ ቢሆን ፍቃዱ ሲሆን ነው የሚያምረው። ያለ ፍቃዱ ምንም የሚሆን ነገር የለም። ስለዚህ ያሏቸው። ሊቀ ካህናትና የቤተ መቅደስ ሹምም ይህን ነገር በሰሙ ጊዜ የሚያደርጉትን አጥተው እንጃ፣ ይህ ነገር ምንድን ነው አሉ። አንድ ሰው መጥቶ የሰራችኋቸው ያሰራችኋቸው እነዚያ ሰዎች እነሆ በቤተ መቅደስ ውስጥ ናቸው፣ ቆመው ሕዝቡን ያስተምራሉ ብሎ ነገራቸው። ከዚህ በኋላ የቤተ መቅደሱ ሹም ከሌሎቹ ጋር ሄዶ አባ ብሎ አመጣቸው። በቃ እነሱ ምን ትልልቆች አሉ። እንደዚህ አይነት ሰዎች አይታችሁ አታውቁም። ዝም በል በቃ እሺ በለው። ታላቅ አይደለም ምን ምን አለበት በቃ እንደ ለደስታው፣ እሺ በለው። አይደለም እኮ የሚያስተምረው ትምህርት፣ ዝም በለው በቃ እንደ ነገ ቀስ ብለን ነግሯለ። ምና የሚሉ ሰዎች የሉ። ግን እናንተ ወደ ሞት የሚያመጡ አይነት ሰዎች፣ አሁን ኢትዮጵያ ውስጥ የሞሉት እንደነዚህ አይነት ሰዎች ናቸው። ችግር የለው ምናም በቃ በለፈው ምናምን እያሉ እናንተን ግን ወደ እርድ የሚወስዷችሁ ይህ ሰውዬ እንደዚህ ነው ያደረገው። ለምኗቸው፣ አመጣ ለምኗቸው። ህዝቡን ያስተምራሉ ብሎ ነገራቸው። ከዚያም የመቅደሱ ሹም ከሌሎቹ ጋር ሄዶ አባብሎ አመጣቸው። በግድም አይደለም፣ በድንጋይ እንዳይደበድቧቸው ህዝቡን ይፈራው ነበርና። ምክንያቱም ጎትቶ ሰው ቢወስዳቸው ህዝቡ በድንጋይ ይገላቸዋል። ቁጥሩ ከስምንት ሺህ በላይ የሆነ ህዝብ እየተከተላቸው ስለሆነ አምጥቶ በሸንጎ መካከል አቆሟቸው። ሊቀ ካህናቱን መረመራቸው። በኢየሱስ ስም ለማንም እንዳታስተምሩ ከልክለናችሁ አልነበረም እንዴ? ብሎ ጮኸባቸው። እነሆ ኢየሩሳሌምን በትምህርታችሁ ሞላችኋት። የዚያንም ሰው ደም በእኛ ላይ ታመጡብን ዘንድ ትሻላላ ትሻላችሁ አላቸው። የዛን ሰው ምን ደም በእኛ ላይ ታመጡ ዘንድ ትሻላችሁ? ጴጥሮስና ሐዋርያትን መልሰው እንዲህ አሏቸው፣ ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባል። ለማን ከመታዘዝ? ለሰው ከመታዘዝ ይልቅ ለማን መታዘዝ ይገባል? ለእግዚአብሔር። የአባቶቻችን አምላክ እናንተ ክዳችሁ በእንጨት ላይ ሰቀላችሁት የገደላችሁት ኢየሱስን አስነሳው። እግዚአብሔር እርሱን ለእስራኤል ንስሐ የኃጢአትን ስሬት ይሰጥ ዘንድ ራስም አዳኝም አደረገው፣ ከቀኙም አስቀመጠው። እኛም ለዚህ ነገር ምስክሮቹ ነን። እግዚአብሔር ለሚታዘዙት የሰጣቸው የመንፈስ ቅዱስ ምስክር ነው። ይህን በሰሙ ጊዜ ተበሳጩ፣ ጥርሳቸውን አፏጩ፣ ሊገድሏቸው ወደዱ። እውነት አይፈልጉማ እነሱ ያስተማሩት ስለ ክርስቶስ፣ ጥርሳቸው ተንቀጫቀጨ፣ ጸጉራቸውን በጣጠሱ፣ ልብሳቸው ነጫቸው፣ ተደፈርን አሉ። በዚህ ሰዓት በሸንጎን በህዝቡ ሁሉ ዘንድ የከበረ የኦሪት መምህር ስሙ ገማሊያ የሚሉት የነ ቅዱስ ጳውሎስ መምህር ነው፣ አንድ ፈሪሳዊ ተነሳ። ፈሪሳዊ ነው። ፈሪሳዊ ማለት በትንሳኤ ሙታን ያምናል በመላእክት ያምናል በመንፈስ ቅዱስ ያምናል ማለት ነው። ገማሊያ ለዚህ ነው ቅዱስ ጳውሎስ የገማሊያ ተማሪም ጭምር የሆነ ሐዋርያትም ከጉባኤ ጥቂት ፈቀቅ እንዲያደርጓቸው አዘዘ። እስኪ ቆይ አንዴ ዞር አርጓቸውና እናውራ ምናናል ይሰሙታል። እርሱም እንዲህ አላቸው፣ እናንተ የእስራኤል ሰዎች ወይ በእነዚህ ሰዎች የምታደርጉ ነገር ለራሳችሁ ተጠንቅቁ። ቀድሞ ከዚህ ዘመን በፊት ቴዎዳስ ተነስቶ ራሱን ከፍ ከፍ አደረገ። አራት መቶ ሰዎች ተከተሉት። ነገር ግን እርሱን ጠፋ፣ የተከተሉትም ሁሉ ተበታተኑ። እንደ ኢሚንትም ሆኗል። ማንም የሚባል ሰውዬ ቴዎዳስ የሚባል ሰውዬ ከክርስቶስ በፊት የነበረ እኔን ተከተሉ እያለ ያስተምር ነበር። አራት መቶ ሰዎች ያመኑት፣ በስተ መጨረሻ ያ ቴዎዳስ የሚባለው ጠፋ፣ አራት መቶ ሰዎችም ተበታተኑ አላቸው። ገማሊያ እነዛም የነበሩት እንደ ኤሜንት ብትንትናቸው ጠፋ አላቸው። ኤሜንት ማለት ዱቄት ማለት ነው። የማይቆጠር እንደማይቆጠሩ ሆኑ አለ። ከእነርሱም በኋላ ሰዎች ለግብር በተቆጠሩበት ወራት ገሊላው ይሁዳ ተነሳ። ለግብር በተቆጠሩበት ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ሰዓት ማለት ነው። ገሊላዊ ይሁዳ ተነሳ፣ ብዙ ሕዝብም ተከተሉት። እርሱም ሞተ። ይህ የተከተሉት ይሁዳ ምን ሆነ? ሞተ። የተከተሉት ሁሉ ደግሞ ተበታተኑ አላቸው። አሁን እላችኋለሁ ከእነዚህ ሰዎች ራቁ፣ ተዋቸው። ይህም ምክራቸው፣ ይህም ስራቸው ከሰው የተገኘ ከሆነ ያልፋል አላቸው። ከማን የተገኘ ያልፋል፣ ከሰው ይጠፋልም። ከሰው የሆነ ያልፋል፣ ይጠፋል። ከእግዚአብሔር የመጣ ከሆነ ግን ልታፈርሱት አትችሉም አላቸው። ከማን የመጣ ከሆነ? ከእግዚአብሔር የመጣ ከሆነ ምን ልትሉት አትችሉም፣ ልታፈርሱት አትችሉም። ፈርሷል እንዴ? እስከ ዛሬ ፈርሰናል፣ ክቡራል? አሁን ተበታትነናል? ኢሜን ትሆነናል? አለም ላይ ክርስትና ጠፍቷል? የክርስቶስ ስሙ ጠፍቷል? የሚንት እንደዚህ የምንቆጠር ማንቆጠር ብለን የምንበተን ዱቄት ሆነናል? አልሆንም፣ አልሆንም። እኛ ከእግዚአብሔር የመጣ ከሆነ ግን ልታፈርሱት አትችሉም። ከእግዚአብሔር ጋር እንደሚጣላ ሰው አትሆኑ አላቸው። ከአትጣሉ ማንም ይነሳ፣ ማንም ይፎክር፣ ማንም ጂሃድ ያውጅ፣ ማንም ይሸልል፣ ማንም ጦር ይስበግ፣ ማንም እስር ቤት ውስጥ ይኮልኩለን ይሙላል። እግዚአብሔር አምላክ ይሁን ካላለ ሊሆን የሚችል አንዳች ነገር የለም። ይህ ሃይማኖት የጸና ነው፣ ከዚህ ንግግር መረዳት እንችላለን። ስለዚህ ከእግዚአብሔር ጋር እንደሚጣላ ስትሁኑ በራሱ ሰዓት ይጠፋል፣ ከሰው ከሆነ አለበለዚያ፣ እስከ እግዚአብሔር ከሆነ አይጠፋም። በቃ ተዋላቸው፣ እሺ ማሰኛቸው። ሐዋርያትንም ጠርተው ገረፏቸው። ለምን ሮማዊ ስላልሆኑ ገረፏቸው። መግረፍ ማለት ቀላል ግርፊያ እንዳይመስላቸው፣ አርባ አርባ ጅራፍ ተገረፉ። ጅራፍ ማለት አንዱ ሲያርፍ ቆዳን ከልብስ ጋር አንድ ላይ በጭቆም ያነሳ ማለት ነው። ቀላል እንዳይመስላችሁ እንዲ ሾጥ ሾጥ ሾጥ አድርጎ በቃ ከዚህ በኋላ እንዳትመጣ ቱ ነግር ያለውና እንደሚል እንዳታስቡት። ቆዳን ከአጥንት የሚነጥል ስጋን ከአጥንት ነጥሎ ከቆዳ ጋር ገሽልጦ የሚያነሳ አርባ አርባ ጅራፋቶች በላይ ተገረፉ። እንግዲህ ወዲህ በኢየሱስ ስም እንዳያስተምሩ ደግሞ ነገሯቸው። በቃ ከዚህ በኋላ ደግሞ በኢየሱስ ስም እንዳታስተምሩ አሏቸው። እነርሱም ከሸንጎ ፊት ደስ እያላቸው ወጡ ምን እያላቸው ምን ካስቷቸው እያለቀሱ ለምን ተገረፍን እያሉ እንዴት ይገርፉናል እያሉ አይደለም ምን እያላቸው ደስ እያላቸው ሲገረፉ ማንን አሰቡ ክርስቶስን የት ስድስት ሺ ስድስት መቶ ስልሳ ስድስት እያንዳንዷ ምት ስጋን ከነፍስ ስትነጥል ስጋን ከስጋ አጥንት ስትነጥል ቆዳን ከስጋ ስትነጥል ያንን እያሰቡ የክርስቶስን መከራ አንድ ብለው ጀመሩ ምን መሆን ጀመረ? መገረፍ ተጀመረ። ስለዚህ የክርስቶስ እየሆንን ስንመጣ መከራችን እየጨመረ ይመጣል፣ እየቀነሰ አይደለም። ከመሰደብ ከመታሰር ወደ መገረፍ ተሸጋገሩ። ስለ ስሙ መከራ ይቀበሉ ዘንድ መንፈስ ቅዱስ አድሏችኋልና፣ ስለ ክርስቶስ መከራ ለመቀበል መንፈስ ቅዱስ ካልባረከ መቀበል የለም። የተቀበላችሁ ደስ ይብላችሁ፣ ያልተቀበላችሁ ለመቀበል ዘውትር ለምኑ። መንፈስ ቅዱስ ካላደለ መከራ መቀበል አይቻልም። ሁልጊዜ በቤተ መቅደስና በቤት ስለ ጌታ ስለ ኢየሱስ ክርስቶስ እንደሆነ ማስተማርና መስበክ ግን አላቆሙም። መከራ ነው፣ ችግር፣ ፈተና፣ ስቃይ ወይስ ምንድን ነው? የሚለየን ምንድን ነው? ምን ይለየናል? ምንድን ነው የሚለየን? ምንም ሰባት ለእግዚአብሔር ሁላይቱ ድንገል ወደ መስቀሉ ክብር ይቆየን የዛሬው ትምህርታችን ይህን ይመስላል እግዚአብሔር አምላክ ረድቶን እዚህ ደርሰናል ስሙ የተመሰገነ ይሁን አሜን